ለሜሪ ጆይ ይሮጣለሁ አረጋውያንና ሕጻናትን ደግፋለሁ በሚል ሐሳብ መነሻውን ከድንጉዛ አደባባይ አድርጎ መዳረሻውን ሜሪ ጆይ ኢትዮጵያ አርባ ምንጭ ቅርንጫፍ ማዕከል ያደረገ የጎዳና ላይ ሩጫ ተካሂዷል። በሩጫው ላይ የሜሪ ጆ ኢትዮጵያ መስራችና ዋና ስራ አስኪያጅ ሲስተር ዘቢደር ዘውዴ፣ የጋሞ ዞን አስተዳደር ልዩ አማካሪ አቶ ደረጀ ጳውሎስ፣ አርቲስት አበበ ተምትም፣ አርቲስት ሜሪ ጃፋር፣ የከተማዋ ነዋሪዎችና ጥሪ የተደረገላቸው እንግዶች ተሳትፈዋል። ኢትዮጵያውያን ለኢትዮጵያውያን የሚል ሃሳብን ያነገበውና ከተመሰረተ 32 ዓመታትን ያስቆጠረው ሜሪ ጆ ኢትዮጵያ በአርባ ምንጭ ከተማ ከመንግስት በተገኘ የ10 ሚሊዮን ብር ድጋፍ ባለፈው አመት አረጋውያን ማዕከል ገንብቶ ከ70 አረጋውያን እንክብካቤ እያደረገ መሆኑን የሜሪ ጆይ ኢትዮጵያ መስራችና ዋና ስራ አስኪያጅ ሲስተር ዘቢደር ዘውዴ ገልጸዋል። የዛሬ አመት ያስመረቅ ነው የአረጋውያን ማዕከል ከ10 ሚሊዮን ብር በላይ ድጋፍ የተደረገው በመንግስት ነው። ዛሬ የአረጋውያን ማዕከሉ ሰርቪስ እየሰጠ ይገኛል። ተቋሙ አድማሱን በማስፋት ከዞን እና ከክልል መንግስት በተገኘ የ6 ሚሊዮን ብር ድጋፍ የጎዳና ተዳዳሪዎች ማረፊያ እና የምክር አገልግሎት የሚያገኙበትን ማዕከል ግንባታ በቅርቡ አጠናቆል አገልግሎት ክፍት እንደሚያደርግም ሲስተር ዘቢደር አመላክተዋል። በዛሬው ወደ 6 ሚሊዮን ብር ከዞን መስተዳድሩም ከክልሉ ድጋፍ በተደረገልን የጎዳና ተዳዳሪዎች የሚያርፉበት፣ ምክር አገልግሎት የሚሰጥበት እና ወደ ቤተሰቦቻቸው የሚመለሱበትን ፍልሰቱን የምንቋቋም የምንከላከልበትን ትልቅ ስራ እንጀምራለን። ስለዚህ ያ ዛሬ የመንግስት ተወካዮች ባሉበት የጎዳና ተዳዳሪ ማዕከል ስራ ይጀምራል። ይሄ ኮንስትራክሽን በቅርብ ቀን ያልቃል ብለን እናስባለን። በቅርብ ቀን የሚያልቀው እንግዲህ ስንተባበር ነው። መንግስት መነሻውን ስድስት ሚሊዮን ብር ሰጥቶናል። በሱ ስራው ይጀመራል። ማዕከሉ የሚፈጀው አስራ ሁለት ሚሊዮን ነው። ይህም በቀሪውን እንግዲህ ተረባርበን አብረን በጋራ እንጨርሳለን። ሜሪ ጆይ ኢትዮጵያ አረጋውያንና ሕፃናትን በዘላቂነት በማቋቋም አርአያነት ያለው ተግባር እያከናወነ የሚገኝ የሀገር አለኝታ የሆነ ተቋም መሆኑን ያወሱት የጋሞ ዞን አስተዳደር ልዩ አማካሪ አቶ ደረጀ ጳውሎስ የዞኑ አስተዳደር ለሜሪ ጆይ ኢትዮጵያ የሚያደርገውን ድጋፍ አጠናክሮ እንደሚቀጥል አመላክተዋል። የዞኑ አስተዳደር ሁሉም እንደ ቁልፍ ተግባሩ የሚደግፈው ነው። ስለዚህ ለቀጣይም ለዚህ ስራ የሚሆኑ ስራዎችን ከተቋሙ ጋር በመቀናጀት በሚያቀርቡት አክሽን ፕላን መሰረት ለመደገፍ ሁሉም በራችን ክፍት ነው። ይህንን ዞን መስተዳደር በመወከል ቃል ለመግባት ወዳለሁ። ስለዚህ ስራው የጋራችን ነው፣ በጋራ እየሰራ እንሄዳለን። የማዕከሉ ግንባታ 12 ሚሊዮን ብር የሚፈጅ በመሆኑ ሁሉም ባለድርሻ አካላት ለማዕከሉ ግንባታ አጋርነታቸውን እንዲገልጹም ሲስተር ዘቢደር ዘውዴ አሳስበዋል።